እንግዲህ የአንደኛ ቆሮንቶስ መጽሐፍ በዚህ ዘመን መጠናት ካለባቸው መጽሐፍቶች መካከል አንዱ ነው። ስለ ቤተ ክርስቲያን ብዙ ነገርን የሚናገር መጽሐፍ ስለሆነ ሐዋርያው ጳውሎስ የቆሮንቶስን ቤተ ክርስቲያን በብዙ መልኩ ሲያስጠነቅቃት እንመለከታለን። እናም ቆሮንቶስ ቤተ ክርስቲያን አሁን ላይ እኛ በኢትዮጵያ እንደምናያት ቤተ ክርስቲያን አይነት ብዙ የስነ ምግባር ብልሹነቶች፣ ብዙ የስነ ምግባር ግድፈቶች ያሉባት ቤተ ክርስቲያን ናት የቆሮንቶስ ቤተ ክርስቲያን። ስለዚህም ሐዋርያው ጳውሎስ የቆሮንቶስን ቤተ ክርስቲያን በተመለከተ ለቆሮንቶስ ቤተ ክርስቲያን ብዙ ማስጠንቀቂያዎችን አዘል ነገሮችን ጽፎ እንመለከታለን ማለት ነው በአሁን ዘመን በሀገራችን እንደምንመለከተው አይነት ብዙ ነገሮች አሉ። አሁን ላይ ክርስትና ከሚሰደብበት መካከል አንዱ በቤተ ክርስቲያን ያለው የስነ ምግባር ብልሹነት ነው። በቤተ ክርስቲያን ውስጥ ያለው የስነ ምግባር ብልሹነት በዘመኑ ዘመን ባመጣቸው በአንዳንድ ቴክኖሎጂዎች ምክንያት ጎልቶ ለማህበረሰቡ ዓለማውያን እስኪታዘቡ ድረስ የወጣ ነገር ሆኗል። ይህም የሆነበት ምክንያት ቤተ ክርስቲያን አባሎቿን ወይም ደግሞ በውስጡ ያሉትን አካሎቿን በስነ ስርዓት ረገድ ስላላስተማረች ትምህርትን ስላልሰጠችና የቆሮንቶስ መጽሐፍ በቤተ ክርስቲያን ስለ ማይጠና ነው። የቆሮንቶስ መጽሐፍ በቤተ ክርስቲያን ቢጠና ኖሮ እነዚህን ሁሉ ግድፈቶች፣ የሥነ ምግባር ግድፈቶች ታርም ነበረ። ቤተ ክርስቲያን አሁን ላይ በየቲክቶኩ በየማህበራዊ ሚዲያው መቀለጃ መሳለቂያ እየሆነ ያለው ክርስትናው ነው። ክርስትናው መቀለጃና መሳለቂያ የሆነው በቤተ ክርስቲያን ውስጥ ባሉ ሰዎች አለአግባብ ከስነ ምግባር በወጣ መልኩ ከስነ ምግባር አፈንግጠው እንዳሻኝ ሆናለው እንደፈለግኩ ነው ዋናው በክርስቶስ ማመኔ ነው ብለው እንደሚያደርጉት ነው። እስከተፈለገ ድረስ ይጨፈራል በቤተ ክርስቲያን ውስጥ እስከተፈለገ ድረስ አላግባብ ነገሮች፣ መጽሐፍ ቅዱሳዊ ያልሆኑ ነገሮች፣ መጽሐፍ ቅዱስን መሰረት ያላደረገ ነገር ይደረጋል። ማርቲን ሉተር ተሃድሶን ሲጀምር የጀመረው ከጀመራቸው ከመጀመሪያዎቹ ስሎጋን መካከል አንደኛው መጽሐፍ ቅዱስ ብቻ የሚል ነው። የፕሮቴስታንት እንቅስቃሴም የሚታወቀው መጽሐፍ ቅዱስ ብቻ በሚል አስተምህሮ ነበረ። ከመጽሐፍ ቅዱስ ውጭ ያለውን ከስልሳ ስድስቱ ውጭ ያለውን አንቀበልም፣ የእኛ መሰረታችን መጽሐፍ ቅዱስ ብቻ ነው በሚል ነበረ። አሁን ግን እየታየ ያለው ከመጽሐፍ ቅዱስ ውጪ ሌላ ነገሮች ሲደረጉ ነው። ስለዚህም አንደኛ ቆሮንቶስ መጽሐፍን በምናጠናበት ጊዜ እነዚህን ሁሉ ነገሮች ከግምት ውስጥ ልናስገባ አሁን ላይ ያለችን ቤተ ክርስቲያንን እና የቆሮንቶስን ቤተ ክርስቲያን እያስተያየን የምንሄድ ይሆናል። ሐዋርያው ጳውሎስ ለቆሮንቶስ ቤተ ክርስቲያን የሰጣት ማስጠንቀቂያና አሁን ላይ በዚህ ዘመን ያለችው ቤተ ክርስቲያን ደግሞ ይህንን ማስጠንቀቂያ እንዴት አድርጋ ችላ ብላ እንዳለፈች ከመጽሐፍ ቅዱስ ውጪ የሆነው ሐዋርያው ጳውሎስ ካስጠነቀቀው ማስጠንቀቂያ ውጪ በሆነ መንገድ እንዴት ነው አሁኗ ቤተ ክርስቲያን የምትጠቀመው የሚለውንም የምናይ ነው የሚሆነው። የአንደኛ ቆሮንቶስ ጸሐፊ ሐዋርያው ጳውሎስ ነው። በዚህም ረገድ ደግሞ ሐዋርያው ጳውሎስ መልእክቱን እንደ ጻፈ ስሙም ጠቅሶ ከመልእክቱ መጀመሪያ ላይ ይጀምራል ማለት ነው። ስለዚህም አከራካሪ አይደለም። የአንደኛ ቆሮንቶስ ጸሐፊ ሐዋርያው ጳውሎስ ነው ያንደኛ ቆሮንቶስን ሐዋርያው ጳውሎስ በሚጽፍበት ጊዜ ሐዋርያው ጳውሎስ የጻፈበት ቦታ የት ሆኖ ነው ብለን ስንመለከት በኤፌሶን ከተማ ላይ ሆኖ ነው የአንደኛ አንደኛ ቆሮንቶስን መጽሐፍ የጻፈው በኤፌሶን ከተማ ላይ ሆኖ ሐዋርያው ጳውሎስ ስለ ቆሮንቶስ ቤተክርስቲያን ከቀሎኤ ቤተሰቦች ብዙ ነገሮችን ቆሮንቶስ ቤተ ክርስቲያን መካከል ስላሉት ክርክሮች ሰምቶ እንደነበርና እነዚህን ክርክሮችና ቆሮንቶስ ቤተ ክርስቲያን ውስጥ ያሉትን የሥነ ምግባር ግድፈቶችን በተመለከተ ከእነዚህ ቤተሰቦች በሰማው መሰረት በኤፌሶን ከተማ ላይ ሆኖ እንደጻፈው ግልጽ ነው ማለት ነው። ይህንንም የምናገኘው በአንደኛው ቆሮንቶስ ምዕራፍ 16 ቁጥር 8 ላይ ሐዋርያው ጳውሎስ እስከ በዓለ 50 ድረስ በኤፌሶን ከተማ ሊሰነብት እንደሚፈልግ የሚናገር ክፍል አለ። ስለዚህም በእርግጠኝነት ሐዋርያ ጳውሎስ ይህንን መልእክት ሲጽፍ የጻፈው በኤፌሶን ከተማ ላይ ሆኖ ነው። ይህ መልእክት የተጻፈበት ጊዜ ስንመለከት ጊዜው በ55 ዓመተ ምህረት ገደማ እንደሆነ ይገመታል። ይሄ ግምት ነው። ትክክለኛ ጊዜው ስለማይታወቅ በዚህ በ55 ዓመት አመተ ምህረት አካባቢ ተጽፏል ተብሎ የቆሮንቶስ መጽሐፍ ይገመታል ማለት ነው። እና ሐዋርያው ጳውሎስ የቆሮንቶስን ቤተ ክርስቲያን በሚጽፍበት ወቅት የቆሮንቶስ ከተማ ምን አይነት ነባራዊ ሁኔታ ነበራት ብለን ስንመለከት በቆሮንቶስ ከተማ ቢያንስ እስከ 650,000 ሰዎች ይኖሩባት እንደነበረ ከነዚህ ከ650,000 ሰዎች መካከል ደግሞ ወደ 400,000 የሚጠጉ ሰዎች ደግሞ ባሪያዎች እንደነበሩ ይነገራል። እና ይህንን 650,000 የሚያክል ነዋሪ የያዘች በጣም ሰፊ የሆነች ከተማ እንደሆነች እናያለን። ይች የቆሮንቶስ ከተማ ግሪክ ውስጥ የምትገኝ ከተማ ናት። እንደሚታወቀው ታላቁ እስክንድር ወይም ደግሞ አሌክሳንደር ደግሬት የምንለው ግሪክ የግሪክን መንግስት በሚያስፋፋበት ጊዜ ግሪክ በደንብ የታወቀችው በስልጣኔዋ ነው። ይህም ደግሞ ከጥበብ ጋርና ከፍልስፍና ጋር የተያያዘ ስልጣኔ ነበራት። ይሄ ባህሏ አድርጋ የቀጠለች ሀገር ናት ይቺ ግሪክ የምንላት ሀገር ቆሮንቶስም ደግሞ እዚህ ግሪክ ውስጥ የምትገኝ ከተማ ናት። ስለዚህ በፍልስፍናና በጥበባ ጥበብ ነገሮች የምትታወቅ ከተማ እንደሆነች ማወቅ ይገባናል። በግሪክ ውስጥ ትልቁ ከተማ አቴንስ ናት። ይህች ከተማ በጣም ብዙ ከፍተኛ ትምህርት ተቋማት ያሉባት ከተማ ናት፣ አቴንስ ነገር ግን ቆሮንቶስ እንደ አቴንስ በጣም ትልልቅ ከፍተኛ የትምህርት ተቋማት ያሏትም ቢሆንም ግን ከፍተኛ ትምህርት ተቋማት ባይኖሯትም ቆሮንቶስ በዚህ በግሪክ ባህል ውስጥ ግን ያለች ናት። ለፍልስፍና ሆነ ለጥበብ ብዙ ትልቅ ቦታ ያላት ከተማ ናት ቆሮንቶስ። መጽሐፍን ስናጠና ደግሞ ይህንን ነገር ከግምት ውስጥ ማስገባት ይኖርብናል። ቆሮንቶስ ከሌሎች የግሪክ ከተሞች በጣም አብልጣ የምትበልጥባቸው ነገሮች አንደኛ በንግድ ቆሮንቶስ ከተማ በደንብ የታወቀች ናት። የሚሆነበት ምክንያት በቆሮንቶስ ኮሮንቶስ ከተማ ሁለት ወደቦች አሏት። ይህንን ወደብ ስንመለከት አንደኛው ወደብ ክንክራኦስ የሚባል ወደብ አላት፣ ሌላኛው ደግሞ ሌቻዶ የሚባል ወደብ አላት። ክንክራኦስ የሚባለው ወደብ የሐዋርያት ስራን መጽሐፍ ላጠና ሰው ብዙም አዲስ ስም አይደለም። ምክንያቱም ሐዋርያው ጳውሎስ በሐዋርያ ሥራ መጽሐፍ ምዕራፍ 18 ላይ ጸጉሩን የተላጨበት ቦታ ክንክራኦስ የሚባል ቦታ ስለሆነ ይሄ ወደብ አዲስ አይደለም ማለት ነው። ሁለት ወደቦች እንዳሏት ካየን፣ ሁለት ወደቦች ካላት ቆሮንቶስ ምን ያህል የንግድ ማዕከል እንደሆነች ማሰብ ይኖርብናል። አሁን ላይ እንደምናውቀው ሀገራችን እራሱ የባህር በር ለማግኘት ጥያቄ አቅርባለች። አንድ የባህር በር የሌላት ሀገር ውስጥ ነው ያለ ነው ይሄ ማለት። ቆሮንቶስን ስናስብ ምን ያህል ለንግድ ምቹ የሆነች ከተማ እንደሆነች፣ አንድ ሀገር አንድ ወደብ ሳይኖራት፣ ቆሮንቶስ ግን ብቻዋን በከተማ ሁለት ወደብ በወቅቱ ያላት ከተማ ናት። በዚህም ምክንያት ከብዙ ከተለያዩ አቅጣጫዎች የሚመጡ ብዙ ህዝቦች አሉ። ለንግድ ለመገበያየት የሚመጡ ብዙ ሰዎች አሉ። ከእነዚህም መካከል ከኢጣሊያ የሚመጡ አሉ። ከእስፓኝ የሚመጡ አሉ። ከ እስያ አካባቢ የሚመጡ አሉ ከፊንቄ የሚመጡ አሉ ከግብፅ የሚመጡ ሰዎች አሉ። ከዚህ ከተለያዩ ቦታዎች ሰዎች እየሄዱ በቆሮንቶስ ከተማ ላይ ንግዳቸውን፣ ግብይታቸውን ይፈጽማሉ ማለት ነው። ብዙ እቃዎች ይጓጓዛሉ ወደዚች ቆሮንቶስ ከተማ። ከዚች ከቆሮንቶስ ከተማ ደግሞ ብዙ እቃዎች ይወጣሉ። በዚህም ምክንያት የተለያዩ ሰዎች በቆሮንቶስ ከተማ ላይ እንደሚኖሩ የተለያዩ ቋንቋ ተናጋሪዎች፣ ከተለያየ ባህል የመጡ ሰዎች ቆሮንቶስ ከተማ ላይ እንደሚንቀሳቀሱ ማሰብ ይኖርብናል። የቆሮንቶስን ባህል በተመለከተ ቆሮንቶስ ለግሪክ የባህሎች ብዙ ቦታዎች አሏት። ለግሪክ ፍልስፍና ቦታ አላት፣ ለግሪክ ጥበብ ቦታ አላት። ያላቸውን ሁሉ ኢንቨስት ያደርጋሉ ለጥበብና ለፍልስፍና ነው። ስለዚህ በዚህ ግሪክ ባህል ውስጥ ያለች ከተማ ናት ቆሮንቶስ ከተማ። ሃይማኖቱን በተመለከተ ደግሞ ወደ 12 የሚጠጉ የጣዖት ቤተ መቅደሶች እንዳሉባት ይቺ ከተማ ወይም ቤተ ጣዖቶች እንዳሉባት፣ ከነዚህም መካከል ደግሞ ወደ ሶስት የሚጠጉት ደግሞ የሚታወቁ የጣዖት ቤቶች እንደሆኑ አፍሮዲጡስ የምትባል ጣዖት እንዳለች። ይቺ የፍቅር አምላክ ተብላ የምትመለክ ቤተ ጣዖት ናት። አስክሌብደስ የሚባል የፈውስ አምላክ ናቸው ብለው የሚያመልኩት ጣዖቶች አሉ። አፖሎ የሚባል የጣዖት ቤተ መቅደስ አለ። ስለዚህ በጣዖት እንቅስቃሴዋ ወይም በጣዖት እምነቷ የምትታወቅ ከተማ ናት። በሃይማኖቷ የምትታወቅ ከተማ ናት። ቆሮንቶስ ጣዖትን በተመለከተ ቆሮንቶስን ስናጠና በደንብ ልናስብና ልናስተውል ከሚገባን ነገሮች መካከል የከተማዋን ሁኔታ ስንመለከት ሃይማኖቷ በጣዖት የተሞላ እስከ አስራ ሁለት የጣዖት ቤቶች ያሏት ከተማ እንደሆነች ማወቅ አለብን። ሌላኛው የአይሁድ ምኩራብ አለ። የአይሁድ ምኩራብ ስላለ አይሁዶች በምኩራቦቻቸው ጸሎቶቻቸውን ያደርጋሉ፣ ትምህርቶችን እንደሚማሩ እናያለን። ስለዚህ ሁለት ነገር አለ። ብዙ ጣዖት ቤቶች አሉ ወደ 12 የሚጠጉ ከዛም በተጨማሪ ደግሞ የአይሁድ ምኩራብ ያለበት ቦታ ነው ቆሮንቶስ ከተማ። ሌላኛው በደንብ ቆሮንቶስ ከተማ ከሚታወቅበት ነገር አንዱ በስነ ምግባር ጉድለት ነው። ብዙ የተበላሹ ስነ ምግባሮች ያሉባት ከተማ ናት። ይህም የሆነው ደግሞ አፍሮዲጡስ የምትባለዋን ጣዖት የፍቅር አምላክ የምትባለዋን ጣዖት ስለሚያመልኩ በዚህም ምክንያት ብዙ ዘማውያን ያሉባት ከተማ ናት። ከተማዋ በዝሙት ገናና የሆነች ከተማ ናት። ይቺ አፍሮዲጡስ የምትባለዋ ጣዖት የምትመለከው በዝሙት ነው። ስለዚህም ተብሎ ስለዚህም ምግባር ተብሎ በዚች አፍሮዲጡስ በምትባለዋ ሀብት ቤተ ጣዖት ቢያንስ ወደ አንድ ሺህ የሚጠጉ ዘማውያን ቀሳውስቶች እንዳሉ መመልከት እንችላለን። አንድ ሺህ የሚጠጉ ዘማውያን ያሉበት ቤተ ጣዖት ነው። ይህቺ አፍሮዲጡስ የምትባለዋ ቆሮንቶስ ከተማ በዝሙት በደንብ የምትታወቅ ከተማ ናት።